ሰዎች እንደምናችሁ በዛ የቤታችን ሪኮግናይዝንግ ኖን አርጊመንታቲቭ ፓሴጅ በሚል ርዕስ ላይ አዊትና ጠቅላል ስቆይታ ይኖረናል ማለት ነው ሶስት ስለወሳ ባዙ ተስፋ እንደምትቆዩ ተስፋ እያደረግኩኝ ወደ ክፍላችን እንገባለን ማለት ነው። እሺ ባለፉት ክፍሎቻችን የተለያዩ ሀሳቦችን አንስተናል። እንዴት አርገን ነው አርጊመንቶችን ሪኮግናይዝ የምናደርጉ ማለትም ቴክኒኮቹን ነው ስንመለከት የነበረው እና አርጊመንታቲቭ የሆኑ ፓሴጆችን እንዴት ኢንዲኬት እንደምናደረግ ብለን የተለያዩ ሀሳቦችን አንስተናል። አሁን ደግሞ የምንመለከተው እንግዲህ አንድን ነገር አርጊመንታቲቭ የሆኑ ፓሴጆች የምናውቅበት እንዳለው ነው፣ ኖን አርጊመንታቲቭ ነው ብለን አርጊመንቱን በትክክል አይደንቲፋ የምናደርግባቸው መንገዶች ስ ምንድን ናቸው የሚለውን ሀሳብ ዛሬ ነው የምንመለከተው ነው። እሺ ኖን አርጊመንታቲቭ ፓሴጅ ጋር ፓሴጆች ስ ላክ ኦፍ አን ኢንፈረንሻል እቺ ነገር ብቻ በደንብ ያዛል። ከመጨረሻው በአሁኑ በዛ ይቆታችን የምናነሳት ነገር እችኛው ሀሳብ ነው። ዋት ላክ ኦፍ ኢንፈረንሻል ክሌም? ኢንፈረንሻል ክሌምን ብያችሁ ነበር። ኢንፈረንሽል ክሌም የምንለው አንድን ነገር ከመረጃ በመነሳት ስንወስን ነው። በቃ ይሄኛው ፋክራል የሆነ ክሌም አይደለም። አርጊውመንትም በትክክል አርጊውመንት የሚሆነው ኢንፈረንሻል የሆነ ክሌም ሲኖረው ነው። ማለትም ኢንፈረንሻል ክሌም አለው ምን ማለት ነው? ኮንክሉዥንን ኢምፕሊሲት የሚያደርግ የሆነ ነገር አለው። ኤክስፕሊሲትም ኢምፕሊሲትም ብለን የነት ና ነገሮች

አን ኢንፈረንሻል ክሌም ኦፍ ሪዝኒንግ ፕሮሴስ ሪዝኒንግ የሆነ ፕሮሴስ ምክንያታዊ የሆነ ፕሮሴስ ሊኖር ያስፈልጋል። ይህ ማለት ደግሞ በመረጃ በመነሳት አንድ ነገር መወሰን አለበት፣ ኢንፈረንሻል መሆን መቻል አለበት። ለዛ ነው ኢንፈረንሻል ያልሆኑ ሪዝኒንግ ፕሮሰስ የሌላቸው ነገር ግን በፕሬሚስ እና በኮንክሉዥን የተዋቀሩ ሀሳቦች ኖን አርጉመንት ናቸው። አርጉመንት አይደሉም። ለምን ሆነ ዊች ላክ ይህን ታሪክ ምን ስላላቸው ዳክ ስላላቸው ጥሩ ስላላቸው። ስለዚህ የተለያዩ ሞስት ኢምፖርታንት የሚባሉ ፎርሞ ፓሴጆችን የምንለይባቸው መንገዶች አሉ። እነሱን አንደኛ ሲምፕል ነን ኢንፈረንሺያል ፓሴጅ የሚባል ቀላል አጋቱ እንድትዙት የምትሞክሩበትን መንገድ እየነገርኳችሁ ብዙ ይሄዳል። ይሄኛው ምን መሰራት ሲምፕል ኢንፈረንሺያል ፓሴጅ የሚባለው ነው።

ሚስ የሚያጎው ነገር ክሌም ነው ምን ኢንፈረንሺያል የሆነ ክሌም ዛት ኤኒ ፖቴንሻል ፕሪሚስ ኢዝ ሰፖርቲንግ ኮንክሉዥን ኦር ዛት ኤኒ ፖቴንሻል ኮንክሉዥን ኢዝ ሰፖርቴድ ባይ ዋት ፕሪሚስ ኢዝ ሲሆን ነው ማለት ነው። ስለዚህ ሲምፕል ነን ኢንፈረንሺያል ፓሴጅ በምንላቸው ውስጥ ምን አይነት ስቴትመንቶች ሲሆኑ ነው እነዚህ ምን አርጊውመንት ናቸው አርጊውመንት አይደሉም እያለ አይደንቲፋይ የምናያጉት የሚለውን ስንመለከት አንደኛ ዋርኒንግ ሲሆን አሁን እንዳልኳችሁ ማስጠንቀቂያ የሆነ ሀሳብ ሲኖር አድቫይስ ሲኖር ምክብ ላይ ሶስት ነገር ነው ሄኖ ጥስቁን ልታስተሳሰቡ ትችላላችሁ። ነገር ግን ኢንፈረንሻል አይደለም፣ ከመረጃ አይደለም የምትወስኑት። ምናልባት ምክር አንድ ምሳሌ እሺ፣ ዘፈን ልጅ የሆነ ነገር ጥሩ ሊሆን ይችላል። የሆነ ነገር ልታርጉት አንተ እኮ እንዲህ ነው፣ ወደ ፊት ያለውን ነው። ወይንም ደግሞ የሆነ ነበረውን ሁኔታ ብቻ በማየት ነው መረጃ ማስረጃ ይዛችሁ አይደለም ኢንአድቫይስ ነው። ስለዚህ ቱ ላክ ኢንፍሉዌንስ ያላሉ ዛ ነው ለዛ ነው ስለፋችሁን አመለካከታችሁ እሴት ኦፍ ቪውዎቻችሁን ካነሳችሁ ኦፒኒየን አሳብ የምንላችሁ ነገር እንዲሁም ሪፖርት ስትገልጹ ሪፖርት የምንለው ነገር አንድ አንዱ ኢፍ በሚል ይጀምራል አይደለ? ኢፍ ማለት ምንድን ነው? ፕሮባብል ሆነ ማለት ነው። ፕሮባብል ሆነ ይሄኛውን ዲዳክቲቭ ኢንዳክቲቭ የሚል አሳብ ነው። ስፋት እናነሳለን ፕሮባብል ከሆነ ምናልባት ሊሆን ይችላል አይነት ሀሳብ ከሆነ ልክ አይደለም ነው። ሌላው ኤክስፖዚተሪ ፓሴጅ የሚባሉ ናቸው። ኤክስፖዚተሪ ፓሴጅ ማለት ምን ማለት መሰላችሁ? አንድን ነገር የሚገልጽ የሚተነትን የሚያስፋፋ ስላቸው ያሉ ይገልጣል። ኤክስፖዝ የሚያደርግ ነው። ኤክስፒንሲዝ ኢትዮፒክ ን ል ኤክስፖዚተሪ ፓሴጅ የምንላቸው የሆነን ቶፒክ አይነቱና ይጀምራሉ፣ ፎሎድ ባይ ዋን ኦር ሞር ሴንቴንስ ዛት ዲቨሎፕ ቶፒክ ሴንቴንስ

ነገር ግን እንደ ሁኔታው አንዳንድ ጊዜ ኤክስፖሲታዊ ፓሴጅ የምንላቸው ዲፈር ፍሮም ሲምፕሊ ኢንፈረንሻል ፓሴጅ ማለት ነው። ማለት ከዋርኒንግ ከአድቫይስ የሚለዩበት ነገር አለ አንዳንዴ እና እንደ ሁኔታው መኒ ኦፍ ዘም ካን ኦልሶ ቢ ቴክን አዝ አን አርግመንት እንደ አርግመንት ሊወሰዱ ሊችሉ ይችላሉ። አንዳንዴ ኤክስፖዝ እያደረጉ የሆነ ነገር ፕሮቭ ማድረግ የሚችል ሊሆን ይችላል። አይደለ? የግድ አንድን ቶፒክ አንስታችሁ የሆነ ነገር ፕሩቭ ካደረጋችሁ በቃ ያ ነገር ምን እየሆነ ይመጣል?

የቶፒክ ሴንቴንስን በደንብ አጉሎቶ ማሳየት ብቻ ሊሆን ይችላል ኖት ኦንሊ ይችላል ለማድረግ ፕሩቭ ለማድረግ ከፈለገ፣ ሁለተኛው ደግሞ ብዙ ሰዎች ያልተቀበሉትን ሰዎች

ኢሉስትሬሽን ማለት አንድ ነገር ኢሉስትሬት ማድረግ መቻል ነው። ስለዚህ ኢንተርፕሬሽናል ቱ ምን ኢንቮልቭ ያደርጋል ከተባለ ዋን ኦር ሞር ኤግዛምፕሎች ትጠቅሳላችሁ። አንድ ነገር ስትጠቅሱ ዋት ሳምቲንግ ነው አንድ ነገር ምን ማለት ነው ወይም ደግሞ እንዴት ሊፈጸም ይችላል ስትሉ ኢሉስትሬት ማድረግ ነው። በቃ ምን በምሳሌ ማገዝ ነው። ለምሳሌ እንመልከት። ኢንዲኬተር ወርዶችን ግን ሊጠቀሙ ይችላሉ። ልብ ማለት ያለባችሁ ኢሉስትሬሽን ነው።

not all ሁሉም ካንሰሮች ግን ሕይወትን ስጋት ውስጥ የሚቆሉ ምን አይደሉ። for example and ፎር the ማለት አያችሁ አይደል እዚህ ጋር ያስቀመጣ ስለ ካንሰር ስጋት እንዳለ ከፍተኛ ወይም በጣም የጋራ የሚባለው ታዋቂ የሚባለው የቆዳ ካንሰር ይሄኛው ማለት ነው፣ ባሳል ሴል ካርሲኖማ የሚባለው ካምፕሮዲስ ፍራግመንት በፊት ኦልሞስት ኔቨር ሪዛልት እንዲ ከሞደጃ ግን ያደርስ ይችላል አለ። እላይ ያለውን ነገር ምን አደረገ ላነሱ ሀሳብ ሁሉም ላይ ስትሬትኒንግ አይደሉ ይባል እና ለምሳሌ ይሄኛውን የካንሰር አይነት ከተመለከታችሁ ምን አይልም፣ ኔቨር ሪዛልት ቤት ሞት አያስከትልም። ይሄኛው እንደ አርጊመንት ይወሰድ ይችላል። የለኛው ግን ሰዎች ግልጽ እንዲሆንላቸው ብሎ ይሄኮ አለ። ሌላው ደግሞ ኤክስፕላኔሽን የምንለው ሀሳብ ነው። ኤክስፕላኔሽን የምንለው ደግሞ እንግዲህ ኢት ከሎጂክ አውጥቼ ላስረዳችሁ። ሳይኮሎጂ ሲተማሩ ሳይኮሎጂ ላይ አራት ጎሎች እንዳሉ ተመልክታችኋል። ከነዚያ ጎሎች አንደኛው ምንድነው? ኤክስፕላኔሽን ኤክስፕላኔሽን ምን ምን ይፈልጋል? ሪዝን አውት ምን ይፈልጋል አይደል? ስለዚህ ጥያቄዎቹ why something is happening ያለው ልብ አስታውሱ በዚህ ክላስ ያለላችኋል ጎሎች ላይ ማለት ነው። በተመሳሳይ መልኩ እዚህ ላይ ሲመጣ ይመጣ? why something is happening ያለ ሙከራው ምንድነው? የሆነ ነገር ክላሪፋይ ማድረግ ወይም ዲስክራይብ ማድረግ ወይ ሰምቲንግ ኢዝ ሃፕን ወይ ሰምቲንግ ኢዝ ዋት ኢት ኢዝ እያለ ማለት ነው። ለምሳሌ ካውንት ዳይጀስት ግራ ዳይጀስት ግራ ዋይል ሂማን ስካን ቢካዝ ዴ ዳይጀስቲቭ ሲስተም ኮንቴን ኤንዛይም ኖት ፋውንድ ኢን ሂማን ይለናል ማለት ነው። ከብት ውስጥ የሚላ ሞስተር፣ የውጭ የምንላቸው ነገሮች ምን ግራትን ምን ያደርጋሉ? ዳይጀስት ያደርጋሉ። ሰዎች ውስጥ አያደርጉም። ምክንያቱም ለምንድን ነው ዴን ዳይጀስቲቭ ሲስተም ኮንቴን ኢንዛይም ዳይጀስቲቭ ሲስተማቸው የማ የካዎቹ ኢንዛይም ስለያዘ ነው፣ በሰዎች ላይ የሌለ ማለት ነው። ስለዚህ ለምንድነው ሰው ከብቶች ዳይጀስት እያዩ ሰዎች ዳይጀስት ያላገቡት የሚለውን ነገር ስለዚህ ለምትለው ጥያቄ ክስፕላኔሽን ሰጣል። እዚህ ላይ ግን አንድ የምናነሳው ነገር መያዝ ያለባቸው ኤክስፕላና ደም እና ኤክስፕላና አይ የሚባሉ ማለት ነው። ኤክስፕላና ደም የሚባለው እዚህ ስቴትመንት ነው የአዲስ ዲስክራይብ ስዋት ዘ ኢቨንት ኦር ፌኖሜና ቱ ቢ ኤክስፕሌንድ ማለት ነው። እዚህ ላይ አሳያችኋለሁ ሁለት አይነት አሳቦች አሉ ካውን ዳይጀስት ዋት ዋይ ቱ ማን ካን ኖት ስለሚለው እና እዚህ ላይ በታች ያለው ማለት ነው። ኤክስፕላን አደም የሚባለው በብዛት አንድን ፋቅ፣ አንድን እውነታ፣ አንድን ኤቨንት፣ አንድን ፌኖሜና መግለጽ የሚችል ኤክስፕሌን ማድረግ የሚችል ነገር ኤክስ ፕላናደም ተብሎ ይገለጻል። ኤክስ ፕላናደም ተብሎ ይገለጻል። ለምሳሌ ካው ዳይጀስት ግራስ ዌል ሂማንስ ካን ኖት። በቃ አያችሁ የሆነን ኢቨንት ነው፣ ትክክለኛ ፋክተር ነው የገለጸው። ኤክስ ፕላናስ ምንድነው ስትል ካላችሁ ደግሞ ኢ ዘ ስቴትመንት ነው ኦር ኤ ግሩፕ ኦፍ ስቴትመንት ሊሆን ይችላል፣ ዛር ፕሮፖዝ ቱ ዱ ዘ ኤክስ ፕላኒንግ። ኤክስ ፕላና ደሞ ኤክስ ፕላና ደም ብለን የተቀበለው ነገር ይደግፋል። ኳይ የሚለው ምንስ በደም ይመልሳል። እዚህ የዳይጀስቲቭ ሲስተም ኮንቲኒው ኤንዛይም ፋውንድ ኢን ሂዩማን አለ በቃ እዚህ ምንድነው ኤክስፕላና ነው ማለት ነው። ስለዚህ ኤክስፕላና የምንለው ነገር አላማው ምንድነው ከተባላችሁ ቱ ሾ ዋይ ሰምቲንግ ኢዝ ዘ ኬስ ለምን ሆነ የሚለውን ነገር የሚገልጽ ነው ማለት ነው። when she we or uh, we was uh, in ስለዚህ እዚህ ጋር ዋይ ሰምቲንግ ኢዝ ብሏል እዚህ ጋር ደግሞ የአርጊመንት ዋና ዓላማ ግን አንድ ነገር ፕሩቭ ማድረግ መቻል። ሞሮቨር ኢን ኤክስፕላኔሽን ዊ ፕሪቪድ ባክዋርድ ፍሮም ፋክት ቱ ዘ ኮዝ ወይ ራስ ኢን አርጊመንት ዊ ሙቭ ፍሮም ፕሪቪድ ቱ ዘ ኮንክሉዥን። ከእንትን የሚለየው ነገር ከአርጊመንት የሚለየው ነገር መመሰላችሁ ኢን አርጊመንት ላይ ፕሩቭ አድርጓል። ኢን ኤክስፕላኔሽንም ኳ የሚል መልስን አስቀምጣል። ነገር ግን ኢን አርጊመንት አንድ ነገር የምታነሱት ከምክንያቱ ከፕሪሚዙ ተነስታችሁ ነው ፕላኔቲን ግን ሲሆን ከፋክት ተነሳችሁ ከኢቨንት ተነሳችሁ ከፌኖሜና ተነሳችሁ ነው ያንን ነገር ልትገልጹት የምትችሉ። ስለዚህ ኤክስፕላኔሽን የሚባለውን ሀሳብ እንዲሁም ደግሞ አርጊውመንት የሚባለውን ሀሳብ መለየት ዲስቲንጊሽ ማለት ከፈለጋችሁ ፈርስ አይደንቲፋይ የምታደጉት ነገር ስቴትመንት ዛት ኢዝ አይዘር ዘ ኤክስፕላናደም ኦር ዘ ኮንክሉዥን የሚለውን ይሆናል ማለት ነው። ምክንያቱም ምን መሰላችሁ ኤክስፕላናደም የሚባለው ነገር ምንድን ነው? ፋክትን ኢቨንትን ፌኖሜናን የሚገልጽ ነገር ነው አይደለ ፋክት ነው አይደለም ኮንክሉዥን ግን ምንድን ነው ውጤትን ነው የሚገልጽ ስለዚህ ቀድማችሁ አንዳንድ ጊዜ ኤክስፕላኔሽኖች እንደ አርጊመንት ሊጠቀሱ ስለሚችሉ ነው ይሄኛውን እያላቸው ያለው ሰም ፓሴጅ ካን ቢኢንተርት ስፖዝ ኤክስፕላኔሽን ሄል አርጊመንት እንደ አርጊመንት የሚወሰዱ ኤክስፕላኔሽኖች አሉ ፓሴጆች ላይ ማለት ነው ስለዚህ ይህንን የምንለዩት ኤክስፕላና ደግሞ ከምንድን ነው አንድን ፋክት ነው የሚገልጽ የሚለውን ማወቅ ከቻላችሁ በቃ ያኛው የኤክስፕላኔሽን ስለሆነ አርጊመንት አይደለም። ነገር ግን ኮንክሉዥንን አይደንቲፋይ የሚያደርግ ከሆነ ማለትም ከፕሪሚስ ተነስቶ አንድ ነገር ኢንፈረንሽል ክሊም ካለው በትክክል ያኛው ነው ማለት ነው። ለምሳሌ ያህል አንድ ምሳሌ ነጥቀት አርጊመንት የሆነ ሀሳብ ውመን ቢካም ኢንቶክሲኬትድ ባይ ድሪንኪንግ ስሞለር አማንት ኦፍ አልኮል ዛን ሜን ቢካዝ ሜን ሜታቦላይዝ ፓርት ኦፍ አልኮል ቢፎር ኢት ሪች ዘ ብለድ ስትሪም ዌር አስ ውመን ዱ ኖት ይሄኛውን ሀሳብ የትኛው እንዲህ ነው ብዬ አለንጋራችሁ ተጉሙን ብቻ ነገሪያችሁ፣ የቤት ስራ ነው። ፓውዝ አደርጋችሁ እራሳችሁ እወቁ፣ ራሳችሁ ፈልጉ። እሺ ውመን ቢካም ኢንቶክሲኬትድ ባይ ድሪንኪንግ ጌት ሞላ ማውንት ኦፍ አልኮል አለ አይደለ። ውመን ወይም ሴቶች ቶሎ ብለው በትንሽ የመጠጥ ሀይል ወይም ኢንቶክሲኬትድ ይሆናሉ፣ ሊመረዙ ይችላሉ ነው የሚለው ግን፣ ሊሰኩ ይችላሉ ከምን በበለጠ፣ ከወንዶች በበለጠ። ምክንያቱም ማለት እና ሜን ሜን ሜታቦላይዝ ፓርት ኦፍ አልኮል ፎ ብለድ ስትሪም ት መንዱኖት ነው የወንዶች ሜታላይ ፓቶ አልኮል ይለናል። ማለት ሌላ የምናነሳው ሀሳብ ደግሞ የዛሬ ሀሳባችን ኮንዲሽናል ስቴትመንት የምንለው አቀበ ነው ማለትም ን ክሎዝ ያለው ማለት ኢን ኮንዲሽን ወይም ኢን ሎጂክ ላይ ስትመጡ ኢፍ ክሎዝ የሚያነሳው ሀሳብ ምን ይባላል መሰላችሁ? አንቲሴንደንት እዚህ የምታዩት ማለት ነው። በኢፍ በሜን ክሎዝ ደግሞ የሚዋቀብ ነገር ኮንስኩንት ተብሎ ይገለጣል ማለት ነው። ይገለጣል ሃው ኤቨር ዴር ኢዝ አን ኦኬሽን አለ። አንዳንድ ጊዜ እንደምታውቁት የኛው ግልጽ የሆነ ነገር ነው። ኢፍ ክሎዝ እና ሜን ክሎዝ ሊገለጽ ይችላል ኢን መኒ ኦኬሽን በተለያዩ ምክንያቶች ማለት ነው። አንቲሴንደንት ኤንድ ኮንስኩንቱ ቨርስ ሊሆን ይችላሉ። ኮሞን ብቻ ታጠፉ።

እንዲሁም ደግሞ ኮንስትሬንቱም ደግሞ ኤግዚስተሪያል ዩዊል ፓዝ ኤግዛም ዩዊል ፓዝ ኤግዛም የሚለውንም ቱ ፎልስ በሉ ሊምብራሱ ቱ ፎልስ አትልጡ ኢን ስቴትመንት ኢን አርጊውመንት ግን ሲሆን አንዱን ቱ ፎልስ፣ አንዱን ቱ ፎልስ፣ አንዱን ቱ ፎልስ ልትል ትችላላችሁ። ፕሪሚሽንም ኮንክሉዥንም ይሆን ማለት ነው። ስለዚህ ይሄኛው ዋነኛው ልዩነታቸው ይሆናል ማለት ነው። ኤ ኮንዲሽናል ስቴትመንት ሜይ ሰርቭ አስ አይዘር ዘ ፕሪሚስ ኦር ዘ ኮንክሉዥን ኦር ቦዝ ኦፍ አን አርጊውመንት፣ እንደ አርጊውመንት ግን ለሁለቱም ሊያገለግል ይችላል። ለምሳሌ ይሄኛው ኮንዲሽን ነው። ይሄኛው ደግሞ እንደ እንትን ሆነ የተቀመጠ ነው። አሳያለሁ። ኢፍ ሂ ኢዝ ሴሊንግ አወር ናሽናል ሴክሬት ቱ ኢነሚ ዘን ሂ ኢዝ ትሬተር። ናሽናል ሴክሬታችንን ያ ሀገር ብሔራዊ የሆነ ምስጢሮቻችንን ለጠላት አሳልፎ በሰጠ እሱ ምንድነው ትሬተር ነው ነው። ይሄን አርጉመንት እናድርገው። ሂ ኢዝ ሴሊንግ አወር ናሽናል ሴክሬት ቱ ኢነሚ ማለት ፕሮባብል ነው አይደል? አይሆን ላይሆንም ሊሆንም ይችላል። ከሸጠ ነው። እዚህ ጋር ግን ሁኔታዎች ምንድን ነው ማለት እንችላለን። ማለት ነው ኮንዲሽናል ስቴትመንት ነን አርጊመንታቲቭ ፓሴጅ ነው ብለን እናስቀምጣለን ማለት ነው።